ቤተሰቦች እንዴት ናችሁ? ደህናናችሁ እኔ ጋ ጋር ሁሉም ሰላም ነው አልሐምዱሊላ። እንዴት ናችሁ? ሮመዳን እንዴት ነው? እኔ ጋር ሁሉም ሰላም ነው። ሰላማችሁ ይብዛላለ ሆይ እንዴት ናችሁ? ለይ ደና ናችሁ ወይ? እኔ ጋር አልሐምዱሊላ ለኩል ያል እንግዲህ ዛሬ ይመተናል መተናል መተናል ብለናል እና ማለት ነው ዛሬ እንግዲህ ሱመያ ትናንትና በተናገረችው ቪዲዮ ቤተሰቦች ከልጄን ያው ክርስትና እነሱ ብለውኛል። እኔም ያው መጀመሪያ ተነስቻለሁ፣ አሁን ግን መጠመቅ ነው ወደ ሃይማኖቴ ያስመልሱኛል እያልኩኝ እንትን እያልኩ ነው እና ቤተሰብ እየተጫጫነኝ ነው አለች። ስለዚህ ይህ ነገር ምን ይመስላችኋል? እኔ በራሴ አንድ ሰው ያንን በዲኑ ሰው ጠንካራ ከሆነ እምነቱን የትም ቢሆን ሊቀይር አይችልም። ገባችሁ? ቤተሰብ አለ፣ እንትን አለ፣ ለቤተሰብ ተብሎ እምነቱን ወደ ኋላ መመለስ የለበትም። ይሄ ነገር እስልምና ስትገባ አምናበት ከሆነ አምናበት ነው የገባችሁ ማለት ነው። ካመነችበትና በዲኗ ጠንካራ ከሆነች ወደ ኋላ ወደዚህ የሚመልሳት ነገር የለም ማለት ነው። ነገር ግን ካላመነችበት ያቺ ልጅ ግዴታ በቃ ምክንያቱም ትንሽ ነገር ይበቃታል። ቤተሰብ እንድትብሎ ምናምን እየተባለ ወደ ቤተሰብ የሚሆን ነገር ይኖራል ማለት ነው። ስለዚህ ሱሙያ፣ አንቺ ወደ እንትንሽ ቀልብሽር አጋርጊው አንድ ነገር በመቸኮል አደለም። ስለዚህ ዛሬ ደግሞ ሳይድ ያው ልጆችን ክርስትና ቤተሰቦቿ የተጫጫኗት ነው እና ምናምን ሲል እዚህ ላይ ያየሁት እችኛዋም ሀያት የምትባለው እሷም ክርስቲያን ናት። ስለዚህ አንድ ነገር ግዴታ የእስልምናን እንትን ማሳየት ይኖርብሃል። አንተ እችንም ያችንም እያልክ ሰውን አንተን አትበል አዛ አሁን ጾም ነው። በጾም ቀን ማን ጋር ትጾማለች ይዛ ብቻዋን? ያ ነገር ሲሆን ብዙ ነገር የሚጫጫም ብዙ ነገር አብሮ የማይስማማ ነገር ሊኖር ይችላል። ስለዚህ አንተ ማረግ ያለብህ ቀጥታ ሂደህ በቃ እሷ ጋር መቆም አለብህ እና ሱመያ ረጋ በይላለው። ህይወት ይወይ እህትሽ ምክር ነው ረጋበይሺ ሰይድ ደግሞ፣ ሀያት ሀያት የምትባል በጣም ነብስ ወዳድ ነሽ። ለምን ነው ጎንደር ጎንደር ጎንደር ጎንደር ምንድ ነው? ሰው እኮ ነው፣ ሰው ያለበት ሀገር ነው። ምን አስበሽ ነው ጎንደር ጎንደር ጎንደር ጎንደር ምን አይነት ነው? ኢትዮጵያ እኮ ነው ያለው። እንዲ እኔ ወላይ በጣም ግርበጂ ማለት ነው። በቀደም ጎንደር ትላለህ፣ አሁንም ጎንደር ትላለህ። ጎንደር እኮ እናቴ፣ እንግዲያን የሚያውቅበት ማስተናገድ የሚያቅበት ተንከብክቦ የሚያስንተን የሚልበት ነው። ስለዚህ ምን ነው አንቺ እንደዚህ ያረገች ነገር ሊገባኝ አልቻለም ማለት ነው። ስለዚህ እንትን አትበይ ሱመያ፣ ረጋ በይ ላለሁ አንቺ ደግሞ ሀያት፣ ነፍስ ወዳድ አትሁን። በጣም ነፍስ ወዳድነሽ ማለት ነው። ሱመያ በጣም ኃይለኛ ናት አላለችም። ሱመያ እኮ ጀግና ስለሆነ ነው። ስለዚህ ሱመያ ሱመያ አትበይ ንግስት። ስለዚህ እሱንም ተስማምታችሁም መስማማት ነው የሚያዋጣችሁ።